ምንት ትምህርትው አት ቅድመዘ ስትነገር ምግርሶኮራ ጌታ በሕይወተ ሥጋ ሳለ ያስተማረው ትምህርት ወንጌል ይባላል። ጌታ ከሞተ በኋላ ተነስቶ ያስተማረው ትምህርት ኪዳን ይባላል። ከሞት ጌታ በሕይወተ ሥጋ ሳለ ያስተማረው ትምህርት ኪዳን ባወን ወንጌል መባሉ ስለምን ነው ቢሉ ወልደ እግዚአብሔር እንደነገሰ። ዲያብሎስ እንደተሻለ አዳም እንደዳነ ሞተ ስጋ ሞተ ነብስ እንደጠፋ ትናገራለች። እና ወንጌል ማለት ብስራት ማለት ነው። ወንጌል ብሂል በልሳነ ጽር ዘበትርጓሜ ይሁን ብስራት እንዲል ጌታ ከሞተ በኋላ ተነስቶ ያስተማረው ትምህርት ኪዳን መባሉስ እንደምናውብሉ ደግ ነገር ነውና ደግ ነገር ሁሉ መጽሐፍ ኪዳን ይለዋል። ከዚያ ሁሉ ቅዱስ ጳውሎስ የአብርሃምና የጌታን ነገር ሲናገር ከዝንቱ ኪዳን እንዳለ የአብርሃምን ልጆች በምግባራቸውን ቢያቀኑ ምድርን እንዲያወርሳቸው ጌታና አብርሃም የተካሄዱበት ቃል ነው። ይህም ኪዳን የወንጌል የመንግሥተ ሰማያት መግቢያ ነውና እሞ ዘአቀበ ቃለ ዝብዙ ኪዳን ይሄዱ የሀዩ ከመመላየት እንዲል፣ አንድም ወንጌልን ኪዳን ኪዳንን ወንጌል ይለዋል። ወንጌልን ኪዳን ሲለው ሞ

ቤተ ክርስቲያን በምን ትደር ብላ ጠይቃው፣ በዚህ ምክንያት አስተምረዋልና። አንድም የዮሐንስ ወንጌላዊ ጌታ አድርጋለሁ ሲል ሰምቶ አንተ አድርጋለሁ ካልክ ቤተ ክርስቲያን በምን ትደዳደር ብሎ ጠይቀውት፣ በዚህ ምክንያት አስተምረዋልና። አንድም ከሰላሳት ቁጥራቸው ከሰላሳ ስድስቱ ቅዱሳት አንስት የሚሆኑ ስማቸው ቤርዜሊ ቤርዜላ ሜልቴሊ ሜልቴዳ የሚባሉ

ሞዲኖስ ዲዮስኪኖስ ሲላስ አቂላስ የሚባሉ አራት ሰዎች በአራቱ ማዕዘን ዝራቹ አስተምሩ ብላቸው አራት ማዕዘን ዝረው አስተምረው አዳርሰውታልና ለእኛም አስተጋባ ያለ መጻሕፍት ሊቃውንት ሙሉ ከሙሉ በክፍሉ ከብዙ በጥቂቱ አምጥተው አምጥተውልናል ይህማ እንዳይሆን የጌታን የንጉስን ቃል አጠረ ብሎ አያስረዝሙት፣ ተረዘመ ብሎ አያሳትሩት። በዚያውስ ላይ የቀረበውን ያን ቃል የራቀውን ይጠቅሳልና ብሎ ሙሉ ወንጌል ሙሉ ኪዳን መጥቶልናል። ከዚያው ግን የሀገራችን ሊቃውንት ወንጌል በዛ፣ ኪዳን በዛ የአንባብያን አንደበታቸው ቤታቸው ይላሻል፣ ጎሮራቸው ይቆስላል፣ ልባቸው ይደክማል፣ አይናቸው ይፈዛል። የመተርጉማን አንደበታቸው ይላሻል፣ ጎሮራቸው ይቆስላል፣ ልባቸው ይደክማል፣ አይናቸው ይፈዛል፣ ጉልበታቸው ይደረዛል ብለው የሰማያን ጆሯቸው ይደነግዛል፣ ልባቸው ይባክናል ብለው በአንድ ቀን የሚደርሱ ዕለት ዕለት የሚደርሱ በሁሉ ቦታ የሚገኙ የሚገኙ ሰባቱን ኪዳናት ለይተውልናል። ለይተውል ለይተውልናል መጀመሪያ ተትምህርተ ኅቡዓትን ለይተውልናል። ስለምን ቢሉ ካህን እንዳይሉ ጨሶ ኅብስቱን በሳህል ወይም በጽዋ አድርጎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ኅብስቱ ተለውጦ ሥጋ መለኮት ወይም ተለውጦ ደመ መለኮት እንዲሆን፣ ቢኖር ኤጲስ ቆጶሱ ኤጲስ ቆጶሱ ባይኖር ቄሱ አኑዎ ተርጉሞ ይነግራቸው ይገባል ብለው ለይተውአ

ፀጥ ሲል ፍጹም ጥምቀት ያጥምቁት ብለው ሰጥተውልናል። አንድ ኮዘይ ዲያቆኑ ካባ ጣንቃ ለብሶ መስቀል ይዞ ይህን እየደገመ አርባ ቀን ያጥምቀው ፀጥ ሲል ፍጹም ጥምቀት ያጥምቁት ብለው ለይተውልናል። ሦስተኛ ዘጠኙን ኪዳን ለይተውልናል። ዘጠኙን ኪዳን ለይተውልናል ሦስቱን ምችዳን ከሁለቱ ጥልስቴ ጋር አንድ አድርገው በመዘቀል የቤት ሁለት ሦስቱን ምችዳን ከሁለቱ ጥልስቴ ጋር አንድ አድርገው በመበለግ ከመንፈስም ፀሐይ በኋላ ሦስቱን ምችዳን ከአንድ ጥልስቴ ጋር በሰርክ ለምእመናን፣ ለሕሙማን፣ ለሙታን፣ ለሁሉ ሊጸልዩላቸው ይገባል። ከቢስ ኤጲስ ቆጶሳቱ ካህናቱን ሊሰድዩላቸው ይገባል ብለው ለይተው ከፍለውልናል። አራተኛ በእንተ ቅድሳትን ለይተው